እንደምን ቆያችሁን። በዛሬው ዕለት የምንመለከተው ባለፈው ሳምንት መሀል ጣልቃ ገብቶ ያቋረጥ ነውን ቫይታሚኖችን ነው። የመጨረሻ ክፍል ነው። በዚህ የመጨረሻ ክፍል የምናየው ቫይታሚን ቢ11 ሰልሰሊክ አሲድ፣ ቫይታሚን ቢ12 ኮባላሚን፣ ቫይታሚን ቢ 13 ኦሮቲክ አሲድ፣ ቫይታሚን ቢ 14 ፓረሎኮኒኖን ኩዊኒን ይባላል፣ ፒኪውኪው። የመጨረሻው ቫይታሚን ቢ 15 ፓንጋሚ አሲድ እነዚህ አምስቶችን እንመለከታለን። የመሪያ ቫይታሚን ቢ ኢሌቨን ስንመለከት ሰልሰሊክ አሲድ የሚባል ነው። ይህ ቫይታሚን ወሳኝ የሆነ በሰውነታችን ውስጥ የሚዘጋጅ እና በተወሰኑ ምግብ አይነቶች ውስጥ በጥቂቱ የሚገኝ ሲሆን መገኛዎቹም የእንቁላል አስኳል የከብት ጉበትና ኩላሊት፣ የዶሮ ስጋ፣ ድንችና አረንጓዴ ቅጠላ ቅጠሎች፣ እነዚህ ውስጥ ይገኛል፣ በጥቂቱ ሚሆን ይገኛል። ጥቅሞቹ ለመማስታገሻ ለበግነት መከላከያ የምንጠቀምበትን አስፕሪን የተባለው መድኃኒት እንደ መነሻነት ያገለግላል። ይህ ቫይታሚን ሌላው ለቆዳ ቆዳ ላይ የሚያመጡ በጎ ነግር ላይ የሚመጣ ፖርኖ የሚባለ ኪንታሮት፣ ሶሪያሲስ የሚባል ደግሞ ክንድና ጉልበት ላይ የሚወጡ ቅሪፊታማ ቆዳ ችግሮችን፣ ለፀጉር ፎሮፎር እነዚህ እነዚህ ያገለግላል። ተልሴሌካሴር ወይም ደግሞ ቢ ኢለቨን እጥረቱ በሰውነት በራሱ ላይ ስለሚዘጋጅ እና በህንቦች ውስጥ በጥቂት ስለሚገኝ ብዙ ጊዜ የዚህ እጥረት አይኖርብንም። ችግር የለውም ማለት እጥረት የለውም። ቫይታሚን ቢ12 ወይም ቢ ትዌልቭ ኮባላሚን የሚባለው ይህ ቫይታሚን ከሌሎች ለየት ያለ ነው። ከሌሎች ቫይታሚኖች ለየት የሚያደርገው ደግሞ በአብዛኛው የሚገኘው ከፕሮቲን ወይም ከስጋ መክ ነገሮች ነው። ብዙ ጊዜ ቫይታሚን ቢ ዘጠኝ ናይን ጋር ፎሌት ጋር አብሮ በመጣመር የሚሰራል ነው። መገኛዎቹ የከብት ስጋ፣ የዶሮ ስጋ፣ አሳና ሌሎች የባህርስ ምግቦች አሉ፣ ውህትና የወተት ተዋጽኦ፣ እነዚህ መገኛዎቹ ናቸው። ጥቅሞቹ ለቀይ የደም ሴል መምረት፣ የነርቭ ሴል ሽፋን ነው፣ ማይልን ሴል ይባላል፣ እነሱን ለመከላከል ያገለግላል። የዲኤንኤ ምርትን ያሳድጋል። ጤናማ የሆነ የእውቀት ክህሎትን እንዲጠናከር ያደርጋል። እጥረቱ አንደኛ አትክልት ብቻ የሚጠቀሙ ሰዎችን ያጠቃል። ሌላው የምግብ መፈጨት በቫይታሚን ቢ ትዌልቭ ላይ ምግቡ እንዳይፈጭ እና ቫይታሚን ቢ ትዌልቭ ደግሞ የሚባለው እንትን እንዳይገባ ያስችሏል ማለት ነው። የዚህ እጥረት ምክንያት አለው። አንደኛ ጨጓራችን ውስጥ የጨጓራ የውስጠኛው መሸፈኛ ክፍል ላይ ያሉ የጨጓራ አሲድ እና ለምግብ መፈጨት የሚያገለግሉ ኢንዛይሞችን የሚያመርቱ ሴሎች አሉ። እነዚህ አንደኛ በሄሊኮ ባክተር ፓይሎሪ የሚባል ባክቴሪያ አለ። በሱ ስክፉኛ ሲጎዱ፣ ሁለተኛ በራሳችን የመከላከያ ስርዓት ደማት ሚ ሴሎች ነሴሮች ሲጎዱ ችግር ይፈጠራል ማለትም አትሮፊክ ጋስትራይስ የሚባል ችግር ይፈጠራል። አትሮፋይ ማለት እንግዲህ የቀነሰ መሄድ ነው። ድሮ የነበረው ጨጓራ መጠን ሴሎች በሞቱ ቁጥር እየጠበበ እየጠበበ እየቀነሰ ይሄዳል። ይሄ አትሮፊክ ጋስትራይስ ይባላል። ይሄ ሲቆይ ምንድነው የሚሆነው? ወደ ካንሰርነት ይለወጣል። ሌላው ሶስተኛው ችግር ኢንትረንሲክ ፋክተር የሚባል የፕሮቲን ዘር አለ። እዚህ በጨጎራችን ሴሎች የሚመረት ነው። ይሄ ኢንትረንሲክ ፋክተር የሚያገለግለው ምንድን ነው? የመጨረሻው አንጀታችን የመጨረሻው ኢሊየም ይባላል። እዛ ጋ ይሄ ቫይታሚን ቢ እንዲሳ ወደ ሰውነታችን እንዲገባ ወይም አብዞርም እንዲያደርግ ያደርጋል። ይሄ በዚህ በአትሮፊክ ጋስትራይስ ምክንያት ኢንትረንሲክ ፋክተር ካልተፈጠረ ምንድነው የሚፈጠረው ቫይታሚን ቢ ትዌልቭ ወደ ሰውነታችን ሊገባ አይችልም ማለት። ስለዚህ በዚህ ጊዜ ምንድን ነው የሚሆነው? ፐርኒሺየስ አኒሚያ ወይም ደግሞ የቀይ ደም ሴል መጠኑ ይቀንሳል። ይህ ሶስተኛው ችግር ነው። አራተኛው በአጠቃላይ የዚህ የጨጓራ መታመምና የቀይ ደም ሴል ማነስ ለአንጀታችን ስራ በቂ መስራት መስጠል አስችላቸው ሌሎች ምግቦቹ ራሳቸውን ራሱን አብዞር ማድረግ አይችሉም። እዚህ አንጀታችን ክፍሎች አብዞር ማድረግ አይችሉም። ሁሉም ከላይ ጀምሮ ልጅነም ሌ የሚባሉ እነዚህ በአጠቃላይ ኖርማሊ የሚፈለገው ነገር ካላገኙ ችግር ውስጥ እንገባለን ማለት ነው። ከፍተኛ ውስጥ እንገባለን። ምልክቶች አሉ። እነዚህ ምልክቶች በዚህ በጥረቱ ምክንያት የመጡ ችግሮች ወይም ምልክቶቹ ከፍተኛ ድካም አለው፣ ቆዳችን ነጭ የሆን ሁ ቀይ ደም ሲል ሲቀንስ፣ ሄሞግሎቢን አብሮ አይኖርም። ትንፋሽ ያጥራል። የእጅና እግር መደንዘዝ ይመጣል። መራመድ በትክክሉ መራመድ አንችልም። የማስታወስ ችሎታ ይቀንሳል። የባህሪ ለውጥም ይመጣል። እነዚህ ችግሮቹ ናቸው ምልክቶቹ ናቸው ማለት ነው። በዚህ በቫይታሚን ቢ12 እጥረት የሚመጣው ችግር። ሌላው ቫይታሚን ቢ ሰርቲን ወይ ደግሞ 13 ኦሮቲክ አሲድ ይባላል። ይሄ የዚህ ቫይታሚን ብዙ ጊዜ ከቫይታሚን ቢ ኮምፕሌክስ አባል ነው ተብሎ ይታሰባል። ነገር ግን እንደ ሌሎቹ ቫይታሚኖች ብዙ ጠቀሜታ ባይኖረውም በሰውነታችን ውስጥ ይመረታል። ብዙም ጠቀሜታ ባይኖረው መገኛዎቹ በጣም በትንሽ መጠን ወተትና የወተት ተዋጽኦ ውስጥ ይገኛሉ። ወይም አሬራ የምንላቸው መጨረሻ ላይ የሚገኝ ተዋጽኦ ስራቸው የሚበላ ተክሎች አሉ። እነዚህ ከሮዝ ድንች እነዚህ አይነት ምግቦች ላይ ይገኛል። ከጠረጴዛ ስኳር የሚመረት ጊዜ ፋብሪካ የሚመረት ጊዜ ሞላስስ የሚባለው መሳሽ ከሱ ውስጥ ይገኛል እና ቢራ ቢራ የሚጠጣው ቢራ ውስጥም ሊገኝ ይችላል። ጥቅሙ አንደኛ፣ ለዲኤንኤ እና አርኤንኤ መገኘት መሰረት የሆነው ፒራሚድን የሚባለው ንጥረ ነገር ወይም ኮምፓውንድ እንዲመረት ያግዛል። ሁለተኛው በአንዳንድ ቦታዎች ደግሞ አንዳንድ ቦታዎች አንዳንድ ሀገሮች ላይ ለጉበት ስራ መስተዋገል ሕክምና ይጠቀሙበታል ይ ጉበት ስራ መስራት ሲያቅተው ሲታመም ያይጠቀሙበታል። ግን በአብዛኛው መጠነኛ በትንሹ ስለሚመረት ወይም ደግሞ ስለሚገኝ ብዙ ጊዜ እጥረት አይኖረውም። ዚ ቫይታሚን እጥረት ብዙ ሚመጣ ችግር የለም። ግን ያው ጥቅሙም ከተገኘም ጥቅሙ እንደነገሯቸው ከላይ ዴኔ ና ሬኔ መሰረት የሆነ ብሎክ የሆነ መሰረት የሆነውን ፒራሚድ የሚባ ፓይራሚድ የሚባለውን ንጥረ ኮምፓውንድ ሊመረት ያግዛል። ሌላው 14ኛው ቫይታሚን ቢ14 ፓይሮሮኪን ኩኒን የሚባል አለ ኖን የሚባል አለ፣ ፒኪው ኪው ይሄ ቫይታሚን ቢ14 የምንለው ነው። ይህ ቫይታሚን ከምግቦች እና ባክቴሪያዎች የሚዘጋጁ ነው። ይህ እንደ ሌሎቹ ቫይታሚኖች የራሳችን ሰውነት አያዘጋጀውም። አንደኛ ከምግብ ነው የሚገኘው፣ ሁለተኛ ሰውነታች ውስጥ የሚገኙ አንዳንድ ባክቴሪያዎች አሉ። እነዚህ ይህንን ቫይታሚን ያዘጋጁታል። እነዚህ አንደኛ ይህ ችግር ለጤናችን በጣም ጠቃሚ የሆኑ አንቲኦክሲዳንት የሚባለው አሉ እና ዚህ የውቅ ችሎታችን የሚያግዝና የሚያዳብር ንጥረ ነገሮች አሉት። መገኛዎቹ ብቅል ያበቀለ አኩሪያተር ብቅል ያበቀለ አኩሪያተር፣ ቃሪያ፣ አረንጓዴ ሻይ፣ ፓፓያ፣ ቶፉ የሚባል የምግብ አይነት እነዚህ መገኛዎቹ ናቸው። ጥቅሞቹ አንቲ ኦክሲዳንት የሚባለው የምግብ የሚጥረ ነገር ሴሎቻችን ከአደጋ የሚጠብቅነ አንቲኦክሲዳንት። ሁለተኛ ማይቶክን ረም ይባላል። ለምሳሌ እንትኖች ሴላችን ውስጥ የሚገኝ ነው። ሀይልን ሊፈጠር የሚረዳውን ይህንን ያግዛል፣ ኖር ያግዛል ወይም ሊሰራ ያግዛል። ሶስተኛው በአንጎላችን ውስጥ የሚገኙትን የእውቀት ችሎታን የማስታወስ ትኩረትና የማድረግ ችሎታን ያዳብራል። ትኩረት የማድረግ ችሎታን ያዳብራል። አራተኛው ነርቭ ግሮዝ ፋክተር የሚባላል፣ እነዚህን እንዲመረቱ ያደርጋል። እነዚህ ነርቭ ሴሎቻችን እንዲያድጉ ማበረሃትና የመቆየት እድሜያቸውን የሚያራዝም ስለሆነ የነርቭ ግሮዝ ፋክተሩን እንዲመረት ያነሳሳል። ሌላው የልብ ጤናና የሰውነት መከላከያ ስርዓት የሚሆን ሲስተምን ሊጠናከር ያደርጋል። ስርዓትን ያጠናክራል። ስድስተኛው በእድሜ መግፋት ይመጡ ችግሮች አሉ። ለምሳሌ የማስታወስ ችሎታችን ይቀንሳል። የነርቭ ሴሎቻችን ይጎዱና የዶፓሚን እጥረት የሚመጣ ጊዜ ፓርክንሰን ሲይዝ ነው በሽታ ሊመጣ ይችላል። እነዚህን ይከላከላል ማለት ነው። እጥረቱ ወደተለያዩ ምግቦች ስለሚገኝና የአንባኝነታቸው ማክተሮች የሚፈጠር ስለሆነ ብዙም ጊዜ ይሄ እጥረቱ አሳጋ፣ ግን አልፎ አልፎ ያው እድሜያችን በገፋ ቁጥር የሚከሰቱ ችግሮችን ቢገኝ ጥሩ ነው። ይህንን ሊከላከል ይችላል በምግብ አማካኝነት። ቫይታሚን ቢ15 የሚባለው ፓንጋሚክ አሲድ የሚባል አለ። ይህ አሲድ ወይም ይሄ ንጥረ ነገር ቀድሞ ቫይታሚን ተብሎ ይታሰብ ነበር። የቫይታሚን ዘር ተብሎ ይታሰብ ነበር። አሁን ግን በደረሰበት ዝርዝር፣ በቅርብ ጊዜ በደረሰ ዝርዝር ከዝርዝሩ አልወጣም ግን አጠቃላይ ስምምነት እስኪደርስ ድረስ እንግዲህ ቫይታሚን ተብሎ የሚታወቀው ግን ብዙ ጊዜ ቫይታሚን ተብሎ አይታሰብም በአሁኑ ሰዓት። በውስጡ ዳይሜቲል ግላይሲን የሚባል እንትን አለው። ይሄ ንጥረ ነገር ያለው አገልግሎቱም ኃይል ለማግኘት የመከላከል አቅምን ለማሳደግ ሲጀር የሚባለው በአእምሮችን ውስጥ ያለው የመለክት ማሳላፊ ኤሌክትሪካል አክቲቪቲውን መቋረጥ እነዚህን አውቶስቲክ አውቶስቲክ የሚባለ አእምሮና የድገት ዝመትን መቆጣጠር ነው ስራው አገልግሎቱ መገኛዎቹ ዱባ ፍሬ፣ ሰሊጥ ፍሬ፣ የቢራ ርሾ፣ ቡና፣ ማሩዝ፣ የከብት ጉበት እነዚህ እነዚህ ውስጥ ይገኛል። ከላይ እንደነገርኳችሁ ያው ብዙ ጊዜ የሚያገለግለው ጥቅሞቹ አንደኛ አትሌቲክስ ስፖርት ላይ አፈጻጸምን ያግዛል። ሁለተኛው ኦክሲጅን አጠቃቀምን ያሻሽላል። ሶስተኛው ኮለስትሮል መጠንን ይቀንሳል። ሰናቸው ያለ ደማቸው ውስጥ ያለ ኮለስትሮል መጠን ይቀንሳል። ሌላው አስምንና ሌሎች የትንፋሽ ህመሞችን ለማከም ደግሞ ይረዳል። አምስተኛው ጉበት ስራን ያግዛል። ጉበት ለትክክል ስራውን እንዲወጣ ያግዛል። ስድስተኛ ከፍተኛ ድካምን ይቀንሳል። ያው ከላይ እንደገለጽነው ጉልበት ስለሚሰጥ ስንፋሳችን ለሚያግዝ እነዚህ እነዚህ ድካምን ይቀንሳል። ይሄ ብዙ ጊዜ ጥረት አይኖረውም ግን እጥረት የሚመጣው ባለመመገባችን እነዚህ ቅድም ያላቸው አንዳንድ ነገሮችን በውስጣችን ውስጥ ከሌሉ ሊያጥር ይችላል። እጥረት የለውም ማለት ሙሉ ለሙሉ የለውም ማለት። በዚህ ጉዳይ ላይ ቅድም እንደነገርኳቸው የፓንጋሚክ የተባለው አሲድ አንዳንድ ጊዜ በገበያ ላይ አለበት ተብሎ የሚሸጥ መድኃኒቶች አሉ፣ ግን በውስጡ ምንም አይነት ፓንጋሚካ ጥረ ነገር የለውም። ስለዚህ ይህንን ለመግዛት አንዳንድ ጊዜ አትሌቲክስ ውድድር ላይ ጠቅምና ብሎ ስለሚጠቀሙ ይህን ይገዛሉ። ግን የለውም እንዳትጠቀሙ እንመክራለን። በተጨማሪም ደግሞ በአጋጣሚ በአጋጣሚ አንዳንድ ቦታ ቢገኝ እንኳ ዶፒንግ የሚባለው ነገር አትርሱ። እነዚህ አትሌቲክስ ተወዳዳሪዎች ይሄኛ አለው ብለን ስለተናገር የአትሌቲክስ ላይ ጉልበት ሰጣበ ስላል ይህን እንድታደርጉ አልመክርም። ስለዚህ ጥንቃቄ እንድታደርጉ እንመክራለን። አትሌቲክስ ስፖርት ላይ ያላቸው ሰዎች ጥንቃቄ አድርጉ እንመክራለን። በአጠቃላይ ግን እንግዲህ ከላይስ ጀምሮ 15 ቫይታሚን ዘሮችን ጠቅሰናል። እነዚህ ቫይታሚን ዘሮች በአብዛኞቹ ገበያ ላይ ገበያ ላይ ቢኖሩም ደግሞ የአይነት እጥረት አለብኝ ብለን ዝም ብለን ገዝተን የምንወስድ ሆነው ከሆነ አደጋ ይፈጠራል። ስለዚህ በምንም ምክንያት ከሐኪም ምክር በስተቀር እንዳትወስዱ ምክር ሐኪም ያስፈልጋቸዋል። በምርመራ ይሄ ጉድለት አለባቸው ያስፈልጋቸው ብሎ ታዞ ካልወሰነ በስተቀር በራሳችሁ እንዳትወስዱ በጥብቅ ነው የምንመክራቸው። አንዳንድ ጊዜ ሲበዛ አደጋ ላይ ስለሚፈጥር አላስፈላጊ ቫይታሚን ወስደን በሰውነታችን ላይ አደጋ ከምንፈጥር ሐኪም ጋር ሄደን ያስፈልጋቸዋል ተብሎ ሲታዘዝ ያንን ጊዜ መውሰድ ይገባል ብለን እናምናለን። በዚህ በአጠቃላይ አስራ አምስቱን የቫይታሚን ቢ ዘሮችን ነው እንግዲህ ያየናቸው። እነዚህ ለሰውነታችን ጠቃሚ የሆኑ አስፈላጊ የሆኑ ድጋፍ የሚሰጡ ቫይታሚኖች ነውና በተለያዩ የምግብ አይነቶች እንደ አቅማችን በተለያዩ ምግቦች ስለምናገኛቸው እንድንመገባቸው በተለይ ይህ በፋብሪካ ሚል የሚዘጋጁ ምግቦችን ባለመብላትና ቤት ውስጥ የምንዘጋጀው ኢትዮጵያ ሀብታም ነች። በዚህ ጥራጥሬዎች አሉ፣ ቦልተዋል እህሎች አሉ፣ አትክልቶች አሉን፣ ፍራፍሬዎች አሉን። ከነዚህ ለምናገኛቸው እንደ አቅማችን በፋብሪካ የሚዘጋጁ ጅውስ ምንም ሁን ፋብሪካ የሚዘጋጁ ባለመብላት ራሳችንን ለአደጋ ላናገልጥ እንችላለና ይህን ጥንቃቄ እንድታደርጉ እንመክራለን። በተጨማሪ እንግዲህ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ አሁንም እንድታግዙን ስራችን እንድታግዙን እያደረጋችሁ ነው፣ ግን እንዳትረሱ፣ እንመክራለን፣ እናስታውሳለን። ሰላም ቆዩ።